ከታከሮች ይህን ሰብስክሪፕሽን ተጠቅመው እንዴት ከመቶ ሺህ ብር በላይ እንደሚሰሩ ላሳያችሁ። ማንም የማይነግራችሁ የቲክቶክ ሚስጥር ፓርትዋን። አሰራሩ ቀላል ነው። ስቴፕ ባይ ስቴፕ ተመልከቱኝ። እዚጋ ጋር እንደምታዩ ቲክቶክን እከፍታለሁ። ከከፈትኩኝ በኋላ እዚህ ጋችን ቀስት ምልክቷን እዚህ ቪዲዮ ላይ ያለችውን ትነካላችሁ። ከዛ ወደ ጎን ካረጋችሁ በኋላ ሞር የምትለው ስትመጣ ሞር የምትለውን ትነካላችሁ። ከዛ በኋላ እቺ የፕላስ ምልክቷን ከነካችሁ በኋላ ወደ ጎን አድርጋችሁ ላይቭ የሚል ሲመጣላችሁ ላይቭን ትነካላችሁ። ከዛ በኋላ እዚ ጋር እቺን ተጭናችሁ ነን ማረጋችሁን እንዳትረሷት ጋ ማለት ነው። ነን ታደርጓታላችሁ። ነን ካረጋችሁ በኋላ ቀጥታ የምትገቡት ወደ ላይፍ ሴንተር ወደሚለው ነው። ላይፍ ሴንተር የሚለው ላይ ገብታችሁ ወደ ታች ስትገቡ ሰብስክሪፕሽን የሚለውን ታገኙታላችሁ ማለት ነው። ሰብስክሪፕሽን ስትሉ ይሄንን ይመጣላችኋል። ሪኳየርመንቶች አሉ የሚጠበቅባችሁ እዚህ ጋር ማለት ነው። አንድ ሺህ ፎሎወርስ ማግኘት፣ ከ18 ዓመት በላይ መሆን፣ ከዚህ በፊት ቲክቶክ ላይ የተወሰኑ ደቂቃዎች መቆየት የመሳሰለ ላይቭ ላይ ማለት ነው። እሱን ካሟላችሁ በኋላ እዚጋ እንደምትመለከቱት ምን ያህል እንደምትሰሩ እያንቀሳቀሳችሁ ማየት ትችላላችሁ። አሁን ይህ አካውንት አስር ሺህ ፎሎወር ባለው ማለት ነው ወደ ጎን ሳደርገው ምን ያህል እንደሚሰራ ያሳየኛል። 30 ሺ ሲሆን እስከ 76 ሺ ብር መስራት ይችላል። ወደ 40 ሺ ፎሎወር ስጠጋ ደግሞ እስከ 100 ሺ ብር ድረስ እያለ እስከ 200 ሺ ብር ድረስ እንዴት መስራት እንደሚቻል እዚህ ጋር ያሳያችኋል እራሱ ማለት ነው። ስቴፕ ባይ ስቴፕ ይህንን መከተል ነው። ምንም ሌላ የተለየ ነገር የለው። አሁንም ደግሞ ያልገባችሁ ምንም ስጋት እንዳይገባችሁ ኮሜንት ላይ ግቡና ሜክ መኒ ብላችሁ ጻፉልኝ። እዛጋ ሜክ መኒ ያሉኝ ሰዎች ኢንቦክስ ላይ የገባኝ እንዴት እንደሚሰራ ደግሞ እልክላችኋለሁ ማለት ነው። ይህን ቪዲዮ ከተመቻችሁ ላይክ አድርጉት። ቻው።